አዶናይ ቦዲ ጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነገራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት፣ ላይክ ኦነስትሊ የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። አንዳንድ ሰው መረዳት አይፈልግም። የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምንደሆን አላቅም። ለምንድነው የወንድማቸው ውድቀት የምትፈልጉት? አንዳንዶቻችሁ ላይ ምን አድርጌ ነው ገባቸው አለ። ምንም አላረኩኝም፣ እውነት ለመናገር ምንም ለምንድ ነው? ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነፀር ነው። መነፀራችሁ እንግዲህ ላወልቅላችሁ አልችልም። ይኸው ሁሉም ሰው እየራሱ መነፀር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ፣ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሌ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው። ኖ ኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ንድ ቱኤፍ ቱኤፍ ሪል ስቴት ነው ፕሮፐርቲ፣ የሰጣችሁት የአስር ሚሊየን ሆነ እንትን ቪዲዮ ለቃችሁ ነበር፣ አዶናይ የፈለከው ምረጥ ያላችሁኝ ማለት ነው እሱ ምንድን ነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች፣ በጣም ብዙ እርዳታ ድርጅቶች፣ በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሰው አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። ሚን በጣም ደስተኛ ነኝ፣ ሰዎች መጥተው ከኔ ጋር ሲሆኑ፣ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታቁም። በእርግጠኝነት ገባችሁ። አለ ላይቭ ገብታችሁ ቼክ አድርጉ። አይ ዋዝ ሃፒ አይ ዋዝ ቬሪ ሃፒ። ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ፣ መሮጥ ፈልጋለሁ ምናምን። ምን ያደርገዋል ይሄ። መሰላችሁ እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረር እና ምንም ወይም አስባችሁት ነው። እኔ ግን ጋይዝ፣ የሚወዱኝ ሰዎች አሉ፣ የምወዳቸው ሰዎች አሉ፣ በጣም ብዙ ማለት ነው እነዚህ ሰዎች ሳያስቡት እኔ ምን እያደረግኩኝ እንደሆነ ሳያስቡት ማለት ነው። እኔ ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶናይ ይመጣሉ። እኔም በፍቅር ነው ማስተናግዳቸው። ሶስት ሰው፣ አራት ሰው፣ አምስት ሰው፣ አስር ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባቸዋ አሁን ያለሁበት ደረጃ ነው እንግዲህ ይሄ። ምንም ማድረግ አልችልም ጋይስ፣ ዲናይ ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ እውነታዬ ደግሞ ያው እየታያችሁ ነው፣ እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረ ስላሴ የታላቁ ሩጫ አዘጋጅ ማለት ነው። ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ? ነው ነገሩ እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም፣ አውጡኝ አልኳችሁ፣ አትሰሙኝም። እኔ መወዳደር አልፈልግም፣ ተውኝ። አይ ዶንት ኬር ግን ኤኒዌይስ የክቡር ኃይለ ገብረ ስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ፣ ገባቸዋ። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ፣ እና ለሴፍቲ አይ ቲንክ ይህ ማድረግ አለብኝ። እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ኳልኩሌት አድርጌ ኦኬ፣ በስነስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ። አንድ ነገር ስራዬን መስራት አለብኝ። ሁለተኛ ነገር ደግሞ መዝናናት አለብኝ። ሦስተኛ ነገር ደግሞ እምወዳቸውና የሚወዱኝ ሰዎች፣ ህዝብ ሰላም ማለት አለብኝ፣ መቀራረብ አለብኝ። ኦፍኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ? አቅሙ ዋጣለሁ ማለት ነው። ገባቸው አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። ይህ ነው እናቴ ያለችኝ፣ እሱ ነው አባቴ ያለኝ፣ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ እናንተ ደግሞ እናንተ ሰዎች አታስፈሩኝም፣ ባይዘው ልንገራችሁ፣ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ በዚህ ያደረገ ተወዳደረ ያ ሳይዝ፣ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ። ከዛ ሁሉ ነገር እኔ አዶናይ ነኝ። ኦኬ ቲክቶከር ነኝ፣ ስም ስጡኝ ከፈለጋችሁ። ዩቱበር ዩቱበር ነኝ፣ ስም ስጡኝ የፈለጋችሁ። ስም ማውጣት ትችላላችሁ። ግን ጋይስ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ